ሀገሬ በዚህ ወጥታ ሀገሬ በዚህ ገብታ እንዳው እንዲሆነን እንዲሆኑብን ምን ይሻልናል እንዳው ሳስበው ሁሉ ነገር ይቆጨኛል ይነደኛል ትላለህን ትላለህ እንግዲያውስ አትበል አትበል አዎ አትበል እንዲህ ማለትን አቆየው አቆየውና ከዛስ ምን ይሁን ከዛማ ምን ማድረግ እንዳለብህ መጀመሪያ ከሱ ሀገሬ ሀገሬ ያሉ ከማለቃቀሱ በፊት ምን እንድቅ እንደሚቀድም ነገርሃለሁ ጠብቀኛ አንድ ጊዜ ከዛ በፊት ግን ዮጊ ገላ ሳሙና ዮጊ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። የድብል ከሆኑ ለምግብነት የሚሉ ዘይቶችን በመጠቀም ማዘጋጀው ነው። ይሄ ሳሙና እንዲበረክት አረፋ እንዲያወጣ እንዲኩረፈረፍ ረጅም ጊዜ እንዲያገለግል እንዲደርቅ ሌላም ሌላም ለዛ ለዛ ብዬ የምጨምርበት ምንም አይነት ኬሚካል የለም። ከዚህ የተነሳ እነዛን ኬሚካሎች በማስቆረታችን ቆዳችን ላይ ፀጉራችን ላይ ሊደርስ የሚችለውን ወይም ሚደርስ የነበረውን በሌላ ሳሙና ስንታጠብ መንጣት፣ መገርጣት፣ መከርቸፍ ማስቀረት ችለናል። በዮጊ ገላ ሳሙና ስንታጠብ ቆዳችን ጸጉራችን ተፈጥሯዊ ወዙን በቀላሉ እንዲመልስ አግዞልናል። በመቶ ሰባ አምስት ግራም አዘጋጅቸዋለሁ። ሶስት መቶ ብር ይሸጣል። የምታገኝበትን አድራሻ የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። እዛ ቦታ ሄደህ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ነው። እዛ ሄደህ ዮጌ ገላ ሳሙና ብትላቸው ይህንን ባለ መቶ ሰባ አምስት ግራም ሶስት መቶ ብር የሚሸጥ ይሰጡሃል ማለት ነው። አንተም እኛ እንደተጠቀምበት እንድትጠቀምበት እንመክራለን። ከዚያ ያለፈ ደግሞ ይህንን ሳሙና በመግዛትህ በዚህ የዩቲዩብ ቻናል በአባወራ ዩቲዩብ ቻናል ትውልዳችን ላይ በተለይ ደግሞ ወንዶቻችን ላይ የተቃጣውን ትውልድ የማለጭ ስራ በመቀልበሱ ረገድ ታግዘናለህ። ትብብርህ፣ መልካም ፈቃድህ ከሆነ ማለት ነው። ይህን እንደዚህ አይነት አባባል በተደጋጋሚ ይሰማልን፣ እንዳው አገራችን ላይ የሚሆነው ነገር፣ እንዳው ቤተክርስቲያናችን ላይ እንዳው ትውልዳችን ላይ የሚሆነው ነገር፣ አህየ ጊዜውን መከራ መክፋቱ፣ እንዳው ልጆቻችን ሚጣቸውን አብሮ እቼ፣ የተለመደች ለቅሶ ሮሮ ነች። ይህ እንደዚህ ማለት እየደጋገሙ እንደዚህ መናገር አዛኝ አላዛኝ ነፍራቃ በመሆኑ ደረጃ ከተራ ከአማተር ነፍራቃነት ወደ ፕሮፌሽናል ነፍራቃነት ያሻግረን እንደሆነ እንጂ ምንም ጽድቅ አይሰራም። ምንም ጽድቅ አይሰራም። ምንም ጽድቅ አይሰራም። የሆነውን ነገር ማየት መታዘብ ተገቢ ነው። ከዛ ባሻገር ግን እንደው ምን ይሻለናል? ሁሌ እንደው እንደው ምን ይሻለናል? እንደዚህ ሆነን እንደዚህ ሆነን ስንት ዓመት አለፈ? እንደዛ ስንል ስንት ዓመታቶች አለፉ፣ እንደዛ ስንት ዓመታት አለፉ፣ እንደዛ ስንል ሀገር ላይ ለውጥ መቷል? እኛ ተለውጠናል አልተለወጥም። በዚህ በፍኖተ አባወራ ስልጠና እኔ በምሰጠው የአባወራው መንገድ ስልጠና ላይ ታዲያ የሚመጡ የተለያዩ ልጆች አሉ። እና በዚህ ጉዳይ፣ በእንደዚህ አይነት ተያያዥ ጉዳዮች ላይ እናወራለን። የቤተሰብ ጉዳይ፣ የትዳር ጉዳይ፣ የልጆች ጉዳይ፣ ማህበራዊ ጉዳዮች፣ ሀገራዊ ጉዳዮች እያነሳን እንወያያለን። ከስልጠናው ውጪ ባለው መገናኛ አጋጣሚዎች ማለት ነው እና ብዙዎቹ ይሄ ነገር ይነዳቸዋል። መልካም ጥሩ መታዘባችሁ ጥሩ ነው። ነገር ግን እንዳው ሌላው ቢቀር እናንተ በወሰዳችሁ ስልጠና ያንን ነገር ከመቀልበስ በፊት የሚያስፈልገውን ትጥቅና ስንቅ ለማዘጋጀት ምን ያክል ደከማችሁ ስትሏቸው፣ ምንም ምንም። አባወራነት ኤክሰለንስ ለማደግ ስፖርት መስራት አስገዳጅ ነው ስንላቸው ይባላል ከዛ በኋላ ስንት ፑሻፕ ሰራ ባለፈው ሳምንት ምንም አልሰራሁም የዛኛው ሳምንት የዛኛው ሳምንት ማ እዚህ ጀርባ ላይ የሆነ ሸቀሸቀኝና ምንም አል ከዛ በፊት ከዛ በፊት ማ እንትን ነበርኩኝ ነገርኩ ምናምን የሚቀጥለው ሳምንትም እንትን ይገጥማል ኔት ግን ስንገናኝ ስለ ሀገር እናለቅሳለን እናላዝናለን እንፈርግ ምን ይሻለናል እንዳው እንደዚህ ሆኑ እንዳው እግዚአብሔሩም ዝም አለ እሱም ጨከነብን ሰውም ጨከነብን ገለመኔ እርስ በርሱ ተጨቃከነ ገለመኔ እንዲ ወንድም አንተ እኮ የጥፋቱ ተባባሪ እየሆንክ ነው። ከሞላ ጎደል በቀጥታም ባይሆን በተዘዋዋሪ የጥፋቱ ተባባሪ እየሆንክ ነው። የሚሰራ ጽድቅ እኮ አልጠፋም። መቃናት ያለበት መስፈን ያለበት መስተካከል ያለበት ኢፍትሐዊነት እኮ አልጠፋም። በሽ ነው። እያየሁ ነው የምትመሰክረው ነው። ሌታሎን የእግዚአብሔርን ቃል ከማያውቁት አይደለም። የእግዚአብሔርን ቃል ፈትፍተው በአፍና በአፍንጫችን ሊግቱ ካላቸው ሊቃውንት ዘንድ እንኳን ኢፍትሐዊነቱ ወዳደርነቱ አስመሳይነቱ፣ ከመቼውም ጊዜ በበለጠ በስፋትና በጥራት እየተሰራ ካልከው፣ እንግዲህ እነዛን ማን ሊሰራል ነው? አንተ እኮ ነህ መስራት ያለብህ። ማን ሊሰራል ነው? ያንን ከሰማይ መልአክ ወርዶ ሊሰራል ነው? ንገሪ። ማን ሊሰራል ነው? ወይስ እግዚአብሔር ከዙፋኑ ወርዶ ሊሰራል ነው? አንተ እኮ ልትሰራ ልትሰራው ያለህ አንተ ነህ። ይህንን ካልሰራ ታዲያ ስራ ብለህ የምትሰራው ይሄ የሆነ መስሪያ ቤት ፊርማ እየፈረምክ በወር አንድ ጊዜ የምትቀበለው አስር ሺ መቶ ሺህ የሚከፈልህ ማንቁርትን ተይዘህ የምትሰራው ስራ እሱ ነው። ስራ ብለህ የምታስበው እንጀራ የምትበላበትን። ስለዚህ ስለ ሀገሬ እንዳው ስለ ወገኔ ያስጨንቀኛል፣ አሁን ያለንበት ነገር የልጆቻችን ጣፋንታ ስንብል፣ አታላዝን፣ አትነፋረቅብኝ። እኔ ለእንደዚህ አይነት ሰው ቦታ አልሰጥም። ለነገሩ እኔ አጠገብ መጥቶ እንደዛ የሚሉ ሰዎች የሉም፣ አይሉም። አልልም፣ ለመጀመሪያ ጊዜ ሊል ይችላል። ሁለተኛ ግን አይልም አይደለም። አይመጣም። ምን ይቃል እድል አልሰጠውም። ዝም በል አታለቃቅስብኝ። አንተ ምን ነው አሁን እንደዚህ አይነት ነገር ለማለት ፈቃድ የሰጠ እንደዚህ የማለት ብቃቱ አለህ አንተ? ራስ ግን እንኳን ያልሰበሰብክ ሰውነት፣ ግን ያልሰበሰብክ ሰውነት፣ የተዝረከረከ ሰውነት፣ የተጎሳቆለ አባቴ የሰጠህን ወንድነት መክሊቱን የትም የጣልክ ሰውዬ፣ ይህን አንተም አሁን የምታላዝንበትን ኢ ፍትሐዊነት ኃጢአት፣ የውሸት ኑሮ፣ የአስመሳይነት ኑሮ የምትዋጋበትን ወንድነት መክሊቱን የተሰጠህን መክሊቱን የትም ያሽቀንጥረህ የጣልክ ሰውዬ፣ ለምን ይሄ በዛብኝ ብለ ታላቃቀሳለ ታላዝናለ? ልትዋጋበት እኮ ነበር የተሰጠ። የትም አሽቀንጥር የጣልከው ወይም ደግሞ ጓሮ የቀበርከው መክሊቱ። ስለዚህ ተነሳ፣ የቀበርከውን ነገር አንሳ አንሳና፣ ሰልጠንበት። ከዛ ደግሞ ታጠቀው፣ አበልጽገው። ከዛ ደግሞ ይሄ የምታላዝንበት እንደዚህ ሆነች እንደዚህ ሆነች ሀገሬ የተገፍታ ልጆች ደረረረ እሱን ተጋፈጠበት። የጽድቅ ስራ ማለት እሱ ነው። የጽድቅ ስራ ማለት እሱ። በተለያየ ጊዜ አሁንም ቀድሜ እንደነገርኳችሁ እንደዚህ አይነት ሰዎች ሳገኝ የማቀርብላቸው ነገር ያ ነው። እናንተም እንደዚህ ብላችሁ ሰዎችን ተናገሯቸው። አይደለም መጀመሪያ ራሳችሁን ተናገሩ። አንተ መጀመሪያ ራስህን ተናገር። ካለዛ ደግሞ ዝም ዝም በል አትነፋረቅ። መነፋረቅ ጀብድ አይደለም። ያው ፕሮፌሽናል ነፍራቆችን ታያቸዋለህ ዩቲውብ ላይ አውጥተው ተገፋን ተደፋን እንደዚህ ሆንን እንደዚህ ሆንን ዩቱብ ይከፍላቸዋል። ማንም እንዲከፍላቸው አያስፈልግም። እኔ እከፍላችኋለሁ፣ ዝም ብላችሁ እናንተ ብቻ ተነፋረቁልኝ፣ ፕሮፌሽናል በሆነ መንገድ ትውልዱ እናንተን እንደ እኔ ማስታወቂያ እንድሰራበት። ዜን አውል ፔዩ በተከፈላቸው ልክ ይነፋረቃሉ። እነዚህ ሰዎች ዶን ኬር ራሳቸውን ስለመለወጥ፣ ትውልዱን ስለመቀየር አያስቡም፣ አያውቁትም፣ አይምኙትም እና አያውቁትም። ስለዚህም አይሄዱበትም ያንን መንገድ። አንተም ከዛ መለየ ተመቻላለ ከዛ ውጣ። ከምታዝንበት ከምታላዝንበት፣ ከምትነፋረቅበት መንገድ ውጣ። ነፍራቃ መንገድ ላይ ቁጭ ብለህ ስለ ሀገሬ ያሳስበኛል ያስጨንቀኛል፣ ምናምን የወደፊት ዕጣ ፈንታህ ያሳስበኛል አትበለኝ። ያንን የምትቀለብስበት መንገድ ላይ ውጣ። ያንን የምትቀለብስበት መንገድ ደግሞ ማለት መጀመሪያ አንተ ራስህ ታጥቀህ መዘጋጀት ያለብህ አንተ ራስህ ለዛ የሚሆን ትጥቅና ስንቅ ማዘጋጀት ያለብህ መንገድ ላይ ነው። ስለዚህ ወንድሞቼ፣ ስለ ሀገር፣ ስለ ትውልድ፣ ስላለው ኢፍትሐዊነት፣ ስለ ሌሎችም ነገሮች፣ ስለ ሊቃውንቱ በአፍጢም መደፋት ወዳደር፣ መሆን አስመሳይ ነጋዴ ሆኖ የራሳቸውን ግልገሎች ጠብቆ የተባሏቸውን አሰማሯቸው የተባሏቸውን ግልገሎች ለአራጅና ለነጋዴ መሸጣቸው፣ እሱም የሚያስጨንቃችሁ ከሆነ ራሳችሁ ላይ ስሩ። ማውራት አይደለም፣ ይህንን በብልት በብልት እየደረደሩ እያወራረዱ መተርተር አይደለም፣ ዜና መስራት አይደለም። የሀገር ጉዳይ ያስጨንቃል። አያስጨንቅህም አያስጨንቅህ ልል አደለም፣ ግን መጀመሪያ አቆ አቆየ እሱን አቆየ እሱን አቆየውና አንተ ራስን ታዘበው። እስቲ መጀመሪያ አንተ ጽድቅ መስራት የሚችል ምን አለህ ንገር። እስቲ የሆነ መስሪያ ቤት ተቀጥረህ ሰላሳ ሺ ሐምሳ ሺ አምስት ሺህ ከማግኘት ያለፈ በእሷው ደግሞ ገንዘብ ሆና ያ ምስኪኑ ድሃው ወንድም ላይ ከማቅራራት ያለፈ ልብስ ለብሶ ምግብ በልቶ ከመታየት ያለፈ ጽድቅ መስራት የሚችል ምን አለህ ንገር። ምን አለ ቦርጭ ተሰብስቦላል። አባት የሰጠህ ጡንቻ ሰልጥኖልሃል፣ ጽድቅ ትሰራበት ዘንድ አእምሮ ተሰብስቦልሃል፣ ሀሳብ ተሰብስቦልሃል፣ ወሸላ ተሰብስቦልሃል። ንገርኝ፣ ጽድቅ የምትሰራበት ምን ነገር አለ? ለማላዘን እንደዚህ የምትፋጠኑ እና ስራ አለ የጽድቅ ስራ ብልህ በምን አቅም ትሰራዋለህ? በየትኛው በየትኛው? ለመተኛት፣ ለመነሳት፣ ለመሽናት፣ ለሌላውም ነገር እኮ ስርዓት፣ የኑሮ ስርዓት የሌለ ሰው ነ በመጣበሳት የምትገላገለሉ ሲርብህ የምትበላ እንቅልፍ ሲመጣ የምተኛ አእምሮ የማይታዘዝልህ ዘጠና ዘጠኝ ቦታ የሚባክንብህ ወሸላ ላይ ያልሰለጠንክበት፣ የወሲ ፍላጎት ላይ ያልሰለጠንክበት ምናልባትም የወሲ ፍላጎት ግን መቅበር ጀብዳ አድርገህ ጽድቅ አድርገህ የምታወራ ሌላም ሌላም ሌላም ብዙ ነገር ማንሳት ይችላሉ። ሀውካም ካም አንተ ታዲያ ስለ ሀገር መገፋት ስለ ሀገር ላይ ስለሆነው ነገር አስጨንቆ አሳስቦ ይነደኛል። እንደው ምን ማድረግ ይሻለኛል? እግዚአብሔር ምን አለን፣ ሰውም ተጨካከነብን። ይኮ ምንም ማድረግ የማይችሉ በጣም የሚያሳዝኑ አቅም የሌላቸው የምስኪናን የአሮጊት እና የሽማግሌዎች ጎሬ ነው። አሮጊት እና ሽማግሌዎች ምንም ማድረግ አይችሉም። እንደው ምን ይሻለናል? እንደው ጠዋሪ እናገኛለን ወይ ቀባሪ ስናገኛለን ወይ? እንደው ምን ይሻለናል? እንደው መዳና ለምን ነው? ይህንን እኮ የሚሉት ላይ አሮጊቶች እኮና ሽማግሌዎች ናቸው። አንተ የሀያ ምናምኑ አመት ጎረምሳ እንደዚህ ብለ ታላዘናለ፣ ትነፋረቃለ። ሶፍት አልሰጠም። ከሰጠው በጣም ደገኮንኩኝ። አንድ ሚጣፍጥፊ ነው የምሰጥህ። እንድትነቃ መታገስ አልችልም። እንደዚህ አይነት ወንድ ልጅ ነፍራቃ ወንድ ልጅ ጭራሽ ደግሞ ፕሮፌሽናል ሆኑ ዩቲብ ላይ ወጥቶ ተገፋን፣ ተደፋን እንደዚህ እያደረጉ ብር መስራት። ጂሱስ ክርስቶስ ሃው ካም። ስለዚህ ዝም በል። ስለ ሀገር አትጨነቅም አንተ ውሸታም ነህ። ስለ እናት አይገድህም። ስለ ትውልዱ አይገድህም። የቤተ ክርስቲያን ጉዳይ አያሳስብህም። ልክ እንደ ዋንኞች እንደሚያሳዩ ነጋዴ ሸቃላ አስመሳኝ ነህ። በቤተ ክርስቲያንም በሀገርም በትውልድም ጉድለት ውድቀት የምትነግድ እምባህን እያወረድክ ብር መስራት የምትፈልግ ውሸታም ነህ አይደለውም ካልከኝ ደግሞ አሳየኝ ሾሚ አሳየኝ ለዛ ሚች በቃ ለዛ የሚደርስ ለዛ የሚሆን ጽድቅ ለመስራት የሚያስችል አባት የሰጠህን ጸጋ ስትሰለጥንበት አሳየኝ ሾሚ ጫማን ለማሰር ቁና ቁና የሚለ ሰውዬ ሾሚ እንዴት አድርገ ነው ጽድቅ የምትሰራበት አሳየኛ ይኸው ተው ተው ተው። ይሄ ኖክ እንደዚያ አይባልም። ተው እንደዚያ አይባልም። እንደዚያ እኮ ልትል አይገባም። አንተ ደግሞ ታብዘዋለህ። እንደው አንዳንድ እንደዚያ ለምንድን ነው የማልለው? አልታገሰም። ካልሆነ ደግሞ እኔ ጋር መተህ እንደዚህ አትነፋረቅ። ሂድና እዚያ ተሰብስቦ የሚነፋረቁት ድንኳን ጥሎ የሚነፋረቁት ጋር ሂድና ተነፋረቅ። እኔ አልሰማህም። እኔ ስራ ላይ ነኝ። ወንድሞቼን ስራ እንዲሰሩ ነው የማስተምራቸው። ወንድሞቼ ስራ ማለት ምን እንደሆነ ነው እየነገርኳቸው ያለሁት። መነፋረቅ ስራ አይደለም። መነፋረቅ ጀብድ አይደለም። መነፋረቅ ለአቅመቢስ ነው። ካለቀሱ ካለቀሱ አቅመቢሶቹ ያልቅሱ አቅም የላቸውም። ሮጦ አያመልጡ ታግለው አይጥሉት የመጣሁን ጠላት ደክሟቸዋል። ጊዜያቸው ጨርሰዋል ጊዜያቸውን ጨርሰዋል። አሮጌቶቹ ሽማግሌዎች እነሱ ምንድነው ያላቸው አማራጭ ማልቀስ ነው። ማልቀስም ሲባል ደግሞ እንደምትነፋረቀው እንደምትነፋረቁ አይነ ለቅሶ አይደለም። እንደው መድኃኒዓለም ወይ እንደው ከልጆች ይሄን ነገር አርቅልኝ ይህን ክፉ ጊዜ ምናምን አርቅልኝ ብለው ይጸልዩበታል እምባቸውን አፍስሰው እነሱ ይሰማሉ። ቢያለቅሱም ተገቢ ነው አግባብ ነው ካሉበት ሁኔታ አንተ እንዴት ትነፋረቃለህ? እጅና እግር ተሰጥቶ አእምሮ ተሰጥቶ ጽድቅ የምትሰራበት ተሰጥቶ ጡንቻ ተሰጥቶ ሰውነት ተሰጥቶ ጊዜ ተሰጥቶ እውቀት ተሰጥቶ ሀውካም ትነፋረቃለህ። የታረከው ያንን ሁሉ መክሊት የታረከው ያንን ሁሉ ጸጋ። እነሱ እኮ አርጅተው ደክሞባቸው ነው የሚያለቅሱት አሮጌቶቹ ሽማግሌዎቹ። ያ የተሰጣቸው ጸጋ ኤክስፓየር አድርጎ ነው ጊዜው አልፎበት እኮ ነው ቁጭሎ የሚያለቅሱት። አንተ የደረሰ መሰልጠን የሚችል መበልጸግ የሚችል ጽድቅ መስራት የሚችል መክሊት ተሰጥቶ ወንድነት መክሊት ተሰጥቶ። አታፍርም ቀና ብለ ስታላዝን? እንዲህ ምን ያደርግ እሺ ሰጠ ሰጠ ከእብሪት ከእብሪተኛነት የተነሳ በእብሪት ከታጀርክበት ማንነት የተነሳ እኮ ነው ስጦታውን ቀብረ የምታላዝን። ስለዚህ ስለ ሀገር ስለ ትውልድ እቆረቆራለው አስባለሁ የምትለው ነገር ተው ሰብስብና አስቀምጠው ለጊዜው ይቀመጥ እና ምን ላድርግ ካልከኝ ራስ ላይ ስራ። ይሄ ብሶተኛ ከመሆን ብሶተኝነትን ከማስፋፋት ያለፈ ምንም ጥቅም አይሰጣም። ጠላትም የሚፈልገው እንደዛ ነው፣ ብሶተኛ እንድትሆን። ምን አባቱ ይሻለናል? እንዴት ልንሆን ነው? ልጆች፣ የምንን ይውጣቸው ነው? እኔ እንደዚህ ሳረግ ልጆች ምን ይሆናሉ? ወንም አለም ትናንትና እኮ ጠላት መጣ ሲባል ተወዳጅ ሚስቴ አደራ፣ እንግዲህ ራስሽን ጠብቂ፣ የቸገረች ነገር ካለ እገሌ ጋር ሂጂ፣ ከዛ ባለፈ መድኃኔዓለም አለልሽ፣ አይዞሽ። አይዞ የኔ ጀግና ሂድ በርታልኝ በሰላም ይመልስህ ተብሎ የዓመት የሁለት ዓመት ጉዞ ጦርነት ይኬዳል። የመጣን ጠላት በሚስት፣ በሀገር፣ በቤተክርስቲያን ላይ የመጣን ጠላት ለማስወገድ ይኬዳል። ዛሬ አንተ ታላዝናለህ። መቼም ፈርዶባት ነው ያችን ሚስትስ ምን ታረገሃለች እንግዲህ እና ተሺ ወልዳ ነው። እቺ ሚስት ግን ምን በወጣታው እንደዚህ ፊቷ የምታላዝንባት? ምንም ጽድቅ አይደለም በዚህ ጉዳይ ላይ ምንም ጽድቅ አይደለም? መነፋረቅ እስቲ አንድ አንድ ሃይፖቴቲካል አንድ ተራ ምሳሌ ፐርፌክት አይደለም፣ ያው ምሳሌ ፐርፌክት የለውም። አንድ ምሳሌ ልንውሰድ። ጎረቤታችሁ ሳተነሳ ተንቀልቅሎት ነደደ፣ ትንሽ ከእናንተ ራቅ ያለ ሰፈር። አየኸው ከሩቅ ምንድን ነው የምታደርገው? ረ ሳተነሳ ብለህ ው ብለህ ራቁትን እየሮጥክ ወደ እሳት ትገባለህ ወይስ አንድ ባልዲ ውሃ ወይም ደግሞ አንድ ባልዲ አፈር ወይም ደግሞ ቤት ውስጥ ያለ ብርድ ልብስ ተሸክመ ትሮጣለ እሳት ለማጥፋት? አንተ አሁን ስትነፋረቅ እያደረክ ያለው እንደዛ ነው ሮጠ ወደ እሳት ስትሄድ ራቁትን ምናምን ደንግጠህ ምናምን ሰው ቢያይ ኧረ ያዙት ይሄን ሰውዬ እሳት ውስጥ ሊገባ ነው ነው የሚለው ወዴት ነው የምትሄደው ብትባል እሳት አጠፋ ነው ልትል ትችላለህ እሳት አጠፋም እንደዛ ሆነ አንተ ገብተህ ጭዳት ሆናለህ እንጂ ትነዳለህ እንጂ አሁን ያለው ትውልድ እንደዛ ነው ነፍራቃ የሆነው ምን ይሻለናል ሀገራችን እንደዚህ ሆነች እግዚአብሔርም ዝም አለ ሰውም ጨከነ ማዘን ማላዘን መነፋረቅ መነፋረቅ ብቻ አይደለም፣ በመነፋረቅ ፕሮፌሽናል መሆን የተዋጣለትና የወጣለት ፕሮፌሽናል መሆን። ልክ እንደዚያ ራቁቱን እሳት ውስጥ እንደሚገባው አይነት ሰው ማለት ነው። እኔት ግን እሳት ተነሳ፣ ዋው፣ እነማ ቤት ነው እንትና ቤት። ወዴት ነው የሚሄደው? ወደዚህ እየነደደ ነው። ወደዛ ነፋስ፣ ወዴት እያመጣ? ወደዚህ እያመጣ ነው። ስለዚህ ምን ይዘን፣ ብርድ ልብስ ይዘ፣ ተዘጋጁ፣ ተነሱ፣ ላጠፋ ብለህ ትሄዳለህ። ራሲት እሳት የሚያጠፋ ከትውልድ ውስጥ የተነሳን እሳት የሚያጠፋ ሰው እንደዛ ነው። በተለይ ደግሞ ወንዱ አንቺ በይ ልጆቹን ይዘሽ በዚህ በኩል በዛ በኩል አድርገሽ ውጪ፣ ግድ የለም እኛ በዚህ በኩል አድርገን እሳቱን ይሻል ነው ያክል እንሞክራለን። ሴሳዊ ዱዊት እንደ ወንድ የተሰጠህን ጸጋ ለጽድቅ ስታውለው ማለት ያ ነው። ምን ይሻለናል? እሳቱን ተነሳ አይዶ ነው። እንዴት ትውልዳችን እዚህ ውስጥ እንደገባ በጣም በጣም የሚያሳዝን ነው። በጣም የሚያሳዝን ሁኔታ ላይ ነው። ስለዚህ ይሄ በተለይ አጉል ደርሳችሁ የትውልድ የሀገር የቤተክርስቲያን ነገር ያሳስበናል እያላችሁ በየቦታው የምትነፋረቁ ሰዎች ተዉት፣ ነገራችሁን ተዉትና ራሳችሁ ላይ ስሩ። እስቲ ወረድ በሉና አሁን አስራ አምስት ፑሻፕ ስሩ። አዎ አንድ ስራ ማለት እሱ ነው፣ ራስን ማዘጋጀት ማለት፣ ለሚመጣው ነገር ራስን ማዘጋጀት። ወረድ በልና አስራ አምስት ፑሻፕ ስራ። ኢኒስቴድ ኦፍ ጡንቻ ለአንበሳ ነው፣ እኔ መንፈሳዊ ሰው ነኝ፣ በጡንቻ አላምንም፣ ተረተረተንተው ይሄ ማለት በእብሪት መታጀር ማለት ነው። አጉል አቃለው በሚል እብሪት መታጀር ማለት ነው። እንዴት ብትሉኝ እግዚአብሔር አባታችን ባወቀ ጽድቅ ትሰሩበታላችሁ ስሩበትም ሲለን የሰጠንን ጡንቻ አደለም። ይሄ ጡንቻ ላንበሳ ነው። ከዛ ሰላላ ሰውነት ይዞ ሕፃን ልጅ እንኳን ማቀፍ አይችልም። በዛ ሰውነቱ እንዴት አድርጎ የመኝታ ቤት ግዳዮች ሌታ ለሆን አደባባይ ላይ ወጥቶ ሌላ ስራ አደለም። መኝታ ቤት ያለውን ግዳጁን ተፈጥሮ ግዳጁ እንዴት አድርጎ መፈጸም እንደሚችል አላቀ ያው ያቺ የፈረደባት ሴት መከራዋን ታያለች። እንግዲህ ይሄ ሰውዬ ምንም ይሄ የልጅነቱን ቡሄ መጨፈር ሆያው ከመጨፈር ምንም የተሻለ ነገር አይሰራላትም። አላብራራው ስለዚህ ወረድና 15 ፑሻፕ ስራ። የሀገር ጉዳይ የሚያስጨንቀው ከሆነ ፑሻፕ ስራ። የምትሰራው ፑሻፕ ኢንስታግራም ላይ ፎቶ ለመለጠፍ ስናፕቻት ላይ ወይም አላቅ የሆነ ቦታ ላይ ፎቶ ለመለጠፍ አይደለም፣ ጽድቅ ለመስራት ልትሰራው ላለህ ጽድቅ ስራ ስለሚያስፈልግህ እንጂ አትነፋረቅ አታውሩ ለዛ ብቁ አይደላችሁም እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ሆነብን ባልተዘጋጃችሁበት ባልታጠቃችሁበት ሁኔታ ያንን ጉዳይ አንስቶ ለማውራት ለመተንተን ብቁ አይደላችሁ ያጠፋችኋል ትጠፉበታላችሁ እናንተ መራሳችሁ ጽድቅም ሳሰሩበት አትወቁት እያልኩኝ አይደለም ካወቃችሁ በኋላ ግን ወዲያው ጊዜያችሁ ማጥፋት ያለባችሁ በዚህ ጉዳይ ላይ ረጅም ጊዜ ወስዶ መነፋረቅ ሳይሆን ይህንን ጉዳይ ለራሳቸው ገንዘብ መስሪያ ዩቲውብ ላይ ሆነ የሆነ ቦታ የሚሸቅሩ ሰዎችን መከተልና ዘወትር እነሱን እየሰሙ መሳቀቅ ሳይሆን አንድ ጊዜ ማቁም አለመስማት፣ ከዛ ራሳችሁ ላይ መስራት ራሳችሁ ላይ ኢንቨስት ማድረግ እስ የተሰጣችሁን ጸጋ እወቁት፣ ለዩት። ምን ምን ምን ተሰጥቷቸዋል? ምን ልትሰሩበት፣ ምን ልታረጉበት? ለዩት። ያንን ካወቃችሁ በኋላ እሱ ላይ ሰልጥኑ፣ ከዛ አበልጽጉት። ከዛ አሁን ቀድመን ነው ወደ አስቀመጥ ነው ጉዳይ እንመጣለን። እንዴት አድርገን ነው ይሄ ሀገራችን ላይ ትውልዳችን ላይ ቤተክርስቲያናችን ላይ ልጆቻችን ላይ የተቃጣውን ነገር ምን ቀለብሰው ስትሉ ያምርባቸዋል። ይኸው ይሄኛውን ተወጡ ስትባሉ ለመወጣት ትችላላችሁ። በዚህ በኩል በዚህ በኩል በዚህ በኩል ተወጡ ስትባሉ ለመወጣት ትችላላችሁ። በተረፈ አንተ ሰውነቴ ተዝረከረከብህ፣ ሀሳቤ ተዝረከረከብህ፣ ወንድም ዓለም የራስክን ፈቃድ የራስን ፍላጎት ያልገራ ያልሰለጠንክበት ሰውዬ ሚስትህን ልጆችን ማስተዳደር፣ እነሱን መቅራት ማሰልጠን ያልቻልክ ሰውዬ ሀውካም ስለ ሀገር ጉዳይ ያስጨንቃል? ሊያስጨንቅ አይገባም። ሀገርን ከሀገር የሰፋ የራስክን ተፈጥሮ እኮ አልሰለጠንክበትም። ሀገር ጋር ስትመጣ ደግሞ ሌላ መቶ ሰላሳ ሚሊዮን ህዝብ እያወራ ነው ነ ሀገር ጋር ስትመጣ እስኪ መጀመሪያ አንተ ጋር ያለውን ተፈጥሮ ሰልጥንበት። ስለዚህ ስለ ሀገር እንጨነቃለን፣ ስለ ሀገር እንቆረቆራለን፣ የሀገሬ ጉዳይ አሳሰበኝ የምትሉ ሰዎች ራሳችሁን አሁን በነገርኳችሁ ቃል ገምግሙና ምንም አይረፍድም እውነቴን ነው የምላችሁ፣ አይረፍድም። ከእናንተ በፊት ብዙ መረጃ ያላቸው ብዙ ወሬ የሰበሰቡ ብዙ የሀገር ብሶትና ችግር የሰሙ ሰዎች አሉ። ምንም አላደረጉበትም። ሰውነታቸው ከመሟሟቱ ባሻገር ልብ በሽተኛ ከመሆን ባሻገር ጨጓራ በሽተኛ ጨጓራ በሽተኛ መሆን ምንም ጽድቅ አይሰራም። እኔ እኮ ይህን ሁሉ ነገር እየሰማው ነው የታመምኩት። ወዶ እኮ አደለም። ምን ነው ይህን ሁሉ እየሰማኩ ነው የታመመው። ማታመም አለው። ለምን ራሱን አይሰራም? ከዛ ጽድቅ ለመስራት ለምን አይቻኮልም? እሱ መስማትና መጨነቅ። እህል አልበላም። ለምንድን ነው የማትበላው ምግብ? የሀገሬ ጉዳይ ያሳስበኛል። ተው እንጂ! የሀገሬ ጉዳይ ስላሳሰበ እህል አለመብላቱ ያንን ነገሯን ያቀልላታል? ሀገሬ ላይ፣ ቤተክርስቲያን ላይ እየተፈጠረ ያለው ነገር ስላሳሰበ እንቅልፍ አለመተኛቱ ከቤተክርስቲያን ላይ ያቀልላታል? አይ ለጸሎት ልተጋ ፈልጌ ነው ለጸሎት። አረጋውያኑ አሉ። ግድ የለም። አንተ አደለም። አረጋውያኑ በዱር በገደል ያሉት ድንጋይ ተንተርሰው ጤዛ ልሰው ያሉት እነሱ ይበቃሉ። አንተ ለሱ አደለም የተጠራኸው። አትፎግረኝ አትሸውደኝ ስለዚህ የተሰጠህን ነገር መርምር የተሰጠህን ነገር ፈትሽ ስለ ሀገር አትስማ እያልኩ አይደለም ስማ ነገር ግን ይሄ ደርሱ ኝኝ ማለት ምንም መፍትሄ ያመጣል? ከዛ በኋላ ምን ላድርግ እንደዚህ በብዙ ነገር ከኔ ብዙ ነገር ከኔ የምትፈልግ ሀገሬን እኔ በተሰጠኝ በታጠቅኩት ባለኝ ጸጋ ምን አድርጌ ክፉን ላስወግድላት ምን አድርጌ ክፉ ላርቅላት ምን አድርጌ ከልጆቼ ነገ ክፏቸውን ላርቅላቸው እኔ በምችለው አዎ ይሄ ይሄ ያለኝ። ስለዚህ በዚህ መወጣት ቻለው። ነገር ግን በዚህኛው እንዳልወጣበት እኮ ይሄኛውን ነገር አላበልፀጉትም። ስለዚህ ይህንን ላበልፀገው። ኦኬ መጀመሪያ፣ ቆይ ያ ነገር ይቆይና ግዳጁ መወጣት ይቆይና ይሄን ነገር ላበልጽገው። በዚህ ጉዳይ ላይ ለስራ ማን ይሰጠኛል? ይህንን እውቀት ማን ያበለጸገልኛል? ማን ያግዘኛል? ማን ይመራኛል? ማን ኮች ያረጋኛል? ማን ሜንተር ያረጋኛል? ከዛ ሄደ አፈር ድቤ ግጠ ሰልጥነ ስትመጣ አይረፍድም። ጊዜው የእግዚአብሔርን ጽድቅ ለመስራት ጊዜው አይረፍድም። የሚረፍደው ቁጭ ብሎ ለሚያላዝን ለሚነፋረቅ በመነፋረቅ ኑሮን የሚመራው ሰው ለሱ ይዘገይበታል። እግዚአብሔር እስራኤላውያንን ከግብፅ ባርነት ነፃ ለማውጣት ሲፈልግ ሙሴን ሲጠራው ሙሴን ስንት ዓመት በረሃ አሰለጠነው? ስንት ዓመት በረሃ አስገብቶ አሰለጠነው? ሙሴ ከነዛው ግብፃውያን ጋር የተደባደበ ጊዜ ወዲያው አልተጠራም። ወዲያው እስራኤላውያንን አውጣል ተብሎ አልተጠራም። በበረሃ ግን ብዙ ደክሟል። ጊዜው ሲደርስ ለዛ የበቃ እግዚአብሔር የበቃ ትጥቅ ሰጥቸዋለሁ ብሎ ባመነ ጊዜ በቅቶታል ብሎ ባመነ ጊዜ አምጥቶታል። ያን ጊዜም እንኳን ሙሴ አላመነበትም አይደለም ለዚህ አልበቃም ብሎ ራሱን በትህትና አስቀምጦ ነበረ። እጅግ ትውት ነበረ። እግዚአብሔር ግን ይበቃል፣ ከዚህ የተረፈውን ናሮን አሉ እኔ አለው በቃ። ሊቀ መላኩም አለ ያግዘዋል፣ አንተ ግን በፊት አውራሪነት የምትሰራው፣ አንተ የምታወጣቸው ግን አንተ ነህ ተብሏል። ስለዚህ ከአሁን በኋላ አርባ ዓመት የሚፈጅብህም ከሆነ አንተ ወንድም ይሰማኛለህ፣ ሀያ ዓመት ነው አይደለ? የዛሬ አርባ ዓመትም ቢሆን ታጥቀት የምትጨርሰው ግድ የለም። ኢትስ ናት ቱ ሌት አረፈደም። ዛሬ 20 ዓመት ላይ 15 ወይም ደግሞ 25 ዓመት ላይ እንዲህ በግለት በመቀጣጠል በመንደድ፣ በመበሳጨት፣ ደም በማውጣት ወይም ደግሞ በማልቀስ እንባ በማፍሰስ ላብ በማውረድ ልብህ እንዲህ የመታች ምንም ጽድቅ አስራ ወስዶ ይማግደዋል ታልፋለህ። ምክንያቱም በስሜት ተቀጣጥለህ በብሶት ተቀጣጥለህ ስለሆነ ያለው ነገር ግን አሁን ያለህበት አሁን ያለንበትን ሁኔታ የምትታዘበው ከሆነ አሁን ያለው የሀገርህ ጉዳይ የቤተ ክርስቲያን ጉዳይ የትውልድ ጉዳይ የሚያሳዝነ ከሆነ፣ ኦኬ ምን ላድርግ? ምን አድርጌ ራሴን ላዘጋጅ? እግዚአብሔር አምላክ ይህንን መዋጊያ ጽድቅ መስሪያ ምን ትጥቅ ሰጥቶኛል? በየትኛው ልበልጽ? የትኛውን ላሰማረ? በየትኛው ልሰማራ? ስለዚህ ይህን ደግሞ ማን ይሰጠኛል? ከማን ናገኛሉ? ከሚነፋረቁት ራቅ። ሺ ጊዜ ሊቅና ሊቃውንት የሚባሉ ራቅ። መነፋረቅ ምንም መንፈሳዊነትም አይደለም ዘመናዊነትም አይደለም። ተፈጥሮን ወደ ጀግንነት ወደ ተጠራለለት ልዕልና አያደርስም። የቁልቁል ጉዞ ነው። በመነፋረቅ ብር ልታገኝ ትችላለህ። እንግዲህ ብሩ ይበልጥብኛል ካልክ፣ አንተ ሲጀመር ለዚህ ዝግጁ አይደለም። ጽድቅ ለመስራት የምታስፈልግ ሰው አይደለም። ስለዚህ እንደዛ ብለህ ተዘጋጅ። ዛሬ 20 ዓመት ሊሆን ይችላል። የዛሬ 15 ዓመት፣ ከ15 ዓመት በኋላ የሚገርም ሰው ልክ እንደ ሙሴ እንደተሰራው የሚገርም ሰው ሆነ ትሰራለህ። ብዙ ሰዎች አያስፈሉም። የአንተ ቢጤ ሁለት፣ ሶስት፣ አራት ሰዎች በቂ ናቸው። ያንተ ቢጤ ሁለት፣ አራት ሰዎች በቂ ናቸው። ይህን ስራ ለመስራት፣ የአንተ ቢጤ ሁለት፣ አራት ሰዎች በቂ ናቸው። ይህን ስራ ለመስራት እነዛን ሰዎች መፈለግ ነው። እነዛን ሰዎች በባትሪ መፈለግ አያስፈልግም። ተመሳሳይ ኢነርጂ ውስጥ እስካላችሁ ድረስ ተመሳሳይ አላማ እስካላችሁ ድረስ ትገናኛላችሁ። መገናኘታችሁ የጊዜ ጉዳይ ነው። ከዛ በኋላ የሚያስፈልገውን ጽድቅ ትሰራለህ። ረፍደዋለሁ አያራፍድም። ብዙ ሰው ሊጠፋ ይችላል። አዎ ሊጠፋ ይችላል። ምንም ማድረግ አይችልም። ብዙ ሰው ካለበት የባህርነት ኑሮ ያለበትን የባህርነት ኑሮ ያማራ ያለቃቅሳል እንጂ ከባህርነት ኑሮ መውጣት አይፈልግም። ለመውጣት አይፈልግም ብቻ እኮ አይደለም የሚያወጣውንም ሰው ራሱ ለጠላት አሳልፎ ለመስጠት ወደኋላ እንዳውም ተመልሰን ወደ ባርነት ካልኖርን ነው የሚለው። ይሄ እስራኤላውያን ታሪክ ይኸው አንብቦ የምታገኘው ነገር ነው። ዘሴም ቲንግ ነው። አሁንም ባለው ማህበረሰባችን ውስጥ አሁን ያለው ማህበረሰባችን ያለቅሳል፣ ያላዝናል ይነፋረቃታል፣ እንጂ ከዚህ የመውጣት ፍላጎት የለው አያሳይ። ከዚህ ለመውጣት ጥረት የሚያረጉትን ሰዎች አሳልፎ ለጠላት ይሰጣቸዋል እንጂ እንደውም ይሄኛው ይሻለናል፣ ያ ከዚህ ወተን የምንኖርበት ነፃነት የተባለው ኑሮ ብዙ ዋጋ ያስከፍለናል ብሎ የባርነት ኑሮን አጽድቆ የሚቀመጥ ስለዚህ አይዘገይም የሚጠፋው ያለው ነው ለመዳን የማይፈልገው ማህበረሰብ ክፍል ነው ስለ ሀገር ስለ ማህበረሰብ ስለ ትውልዳችን የሚያሳስባችሁ ወንድሞቼ መነፋረቁን ተውና ምን ይሻለናል እያሉ ማላዘኑን ተውና ተውት የሀገር ጉዳይ አለ በእርግጥ አሁን ግን የምትሰሩበት ጊዜ አይደለም አሁን እናንተ የምትሰሩበት ጊዜ ነው ራሳችሁን ስሩ ፊዚካሊ በአካል ብቃት ደረጃ አባታችሁ የሰጣችሁን ጸጋ አጠንቅሩት ፍጹም ጽድቅ የምትሰሩበት ጥንካሬ ላይ አድርሱት። በሰውነታችሁ በስሜቶቻችሁ ላይ ሰልጥኑባቸው። ሆዳችሁ መብላት ስለፈለገ ወሸላችሁ፣ ስለፈለገ መጠጣት፣ ስለፈለገ መተኛት ስለፈለገ አትስጡት። ስለፈለገ ሳይሆን ሲያስፈልገው፣ ያስፈልጋል ባላችሁበት ጊዜ የምትሰጡበት ደረጃ ላይ ድረሱ። ሶዛት ማንም ሆዳደር አስመሳይ ነጋዴ፣ በገንዘብ በጥቅም እንደማይደልላችሁ እርግጠኛ ትሆናላችሁ። ማንም ሰው አይደልላችሁም። ሴቷን ብትሆን በሆዳችሁ በገላዋ አትደልላችሁ። ሌላውም ሰው እንደዛው ወደዛ ደረጃ አሳድጉት። በእውቀታችሁም እንደዛው ብዙ ነገር ወቁ። የሀገር ታሪክ ወቁ፣ ሌሎችም ሌሎች ነገሮች ወቁ። በመንፈሳዊ ሕይወታችሁም እንደዛው። ከዛ በኋላ ስለ ሀገር ስለ ቤተክርስቲያን አሳስቧችሁ ልትሰሩ ያላችሁን ግዳጅ ለመወጣት ስትመጡ በቂ የሆነ ትጥቅና ስንቅ ይዛችሁ ትመጣላችሁ። ማልቀስ መነፋረቅ የሚባል ነገር እናንተ ጋር አይደርስም። ከዛ በኋላ መቶ ዓመት መኖር አስር ዓመት መኖር አምስት ዓመት መኖር ኢዳዝም ማተር ጽድቅ መስራት ብቻ ነው ዋንስ ጽድቃችሁን ከሰራችሁ በኋላ ምንም አታረጉም፣ እዚህ ምድር ላይ። ተረድተኛል ብዬ አስባለሁ። ሀሳብ አስተያየት ካለ አስተያየት መስጫ ሳጥን ውስጥ አስቀምጠልኝ። በርታልኝ ወንድማ